ያ አይደለም። በመድሃኒዓለም ጃፕ ይምጣ ይመልስ፣ ራሱ ይመልስ። ዝም በል ውጣት። ይችላል እንዴት ነው? ጎበዝ ነው እዛ ላይ። አይ ብዙም ጎበዝ አይደለም። ናጩን ያዝረክርካል። ዘማ ብሎ ይመጣ ይናከሳል። እዛው ይተኛል። ለዛ እኮ ነው የተባረረ እሱን ቅልፉን ይተኛል አለ። ስለዚህ ሆዴ የዛው ላይ ምናምን ይዝረከረካል። ጥም ነካሽ ነው፣ ማስረጃን ሰብስቡል ሲነክስ ወለቀ አይደል? ደግሞ የሁሉ ሴት የላሰ እራሱ የአፉ ሽታ እራሱ ብታይ በቃ

ቆይ ቆይ ማስረጃውን በደንብ ንገረኝ። አንዴ አንድ ጃፒን ኪዱዬ አውርጅልኝና፣ ኪዱ ጋር ማስረጃ የለውም አይደል? የረበሰው እኮ ነገረኝ። እስቲ ናግባ ተባለ፣ ማስረጃ አምጣ

እኔ ማስረጃ አቀርባለሁ አሁንም እያልኩት ያለው ነ ጌጌ ይፍታ፣ ጨዋታውን ይጫወት በቃ

ምናልባት ያ መቀጥቀጥ ችግር ሲኖርብኝ ቢ ሰው እንደዚህ ነው የምቀጠቅጠው። ግን ንገረኝ አንድና አንድ ጅጂ ከበራይ ጋር ማገናኘት ትንሽ ይከብዳል። እውነት ነው ከባድ ሚዛን ናት። እሷ ከባድ ምክንያቱም አባትህ ከጂጂ ከባድ ሚዛን ጋር ነው መወዳደር የለበትም። እንዴት ነው?